እሺ ከዛ እየሮጥክ መጣ አይደል? አሁን አሁን፣ እሺ ማን የምትሄዱት መጣ? እሺ በጥላው እንጂ ጥላው እንዳትናገር ተብዬ ነት ምስጢር አታውጣ ተብልህ። አሁን እንዳትጋገር ተብዬ ልሳኔ እንዲዘጋ ተደረገኝ። ተላክ እሺ። ማለት አስጨነቀችኝ። መግደል መግደል አቃተኝ። ክርስቶስ አምራ ከለከለችኝ። መተት ሌላ ማነው ያለኸው? ዛር የምን ዛር? አዳልቦት ጠቋር ጠንጋላ የሚሉት ትገበሩ ነበር። በቤተሰብ ቤተሰብ ይገብሩናል፣ ይገብሩናል። እሷዋክን ትፍላል። ጠልቶን ሄደዋል። ልጁ ጠላ። ልጁ በፊት ያውቃቸዋል። በፊት አላሳደግንውም እኛ ደርሶባቸዋል ልጁ አልደረሰብን። የእናት የአባት አያት የአባት የአባት አባት። ምንድን ነው መገበር፣ ነው ማጉራት፣ ነው መፍረድ ነው። ምንድን ነው የሚያደርገው? ይገብራል፣ ይገብራል። የሞተ ጊዜ ብቻ ነው ሊቀብር የመጣው። እዛ አየሁት። ከዛ አሳዘነኝ። ደስ ይላል። ደስ ስላለኝ ወደ እሱ ላይ ያረፍኩ ወደ እሱ ላይ ያረፍኩ እሱ ምንም እንትን ኬራ አይቆጥረንም። አክንትፍ ይላል። ተፈለገ ምን አረጋችሁት? ልጁ ልጁን በቃ እናንከራትተዋለን፣ ከራተተዋለን፣ በቃ መከራ እናሳየዋለን። ሳይዋለን ድል ለማጥፋት ተመተቱ ጋር ድራሹን እያጠፋን፣ ገንዘብ እጁ ላይ አናስቀምጥም። ብን ብን ክርስቶስ አምራ ብቻ አላስቀምጣለችኝ የሚሰራውን አስራት ሲያወጥ አስራቱ ይጠብቀዋል እንጂ። ህይወት ራሱ አጥፉ ተብለን ነው። አንድ ላይ ተላክ ህይወት አጥፉ ተብላችሁ፣ ግደለው፣ አጥፋው፣ እድሜውን አሳጠረው እየተባለ ይላካል። ጉሮሮ ላይ ቁጭ ብዬ ከምግብ ጋር የገባው መተት አለው። ቁጭ ብዬ ወደ ሆድ ገባለሁ፣ ወደ ጉሮሮ ዘጋለሁ። ከዛ ክርስቶስ አምራን ሲጠራብኝ ወደ ሆዱ ገባለሁ። ተመልሽ። ብዙ ሰው አለ አደለ ሆዱ የሚገላበጥ የሚናወጥ ምግብ መብላት የማይችል ፣ አንዳንዱ የሚጠጣው ውሃ ራሱ ያንቀዋል፣ አንዳንዱ ምግቡ ያስቸግረዋል። በምግብ መተት ሲገባ አንዱ መገለጫው ይሄ ነው። እየበላችሁ ትሰቃያላችሁ፣ እየበላችሁ መከራ ትበላላችሁ። እሺ፣ ጥላውጌ እስኪና በስላሴ ስም አልሞታል ልጁ፣ አልሞታል። ምንም አይሞትም እሱ ተክርስቶስ አምራት አለየሁት። ምንም አይሞትም፣ አይሞትም። አስራት ያወጣል፣ አስራት ያወጣል። ይወዳታል። ትደርስለታለህ። ሲጠራኝ እኔ እሸሻለሁ። በነገራችን ላይ ብዙ ሰዎች አንድ የሚጠይቁት ነገር አለ። ንስሐ ገብቻለው፣ የተባልኩትንም ሰምቻለው፣ እጸልያለሁ ከዛም አልፎ ተርፎ ደግሞ ቅዱስ ቁርባን እቀበላለሁ፣ ግን መንፈሱ አይጋለጥም። በሕይወቴ ለውጥ የለም። እንደውም እዚህ ሕይወት ውስጥ ከገባ በኋላ መከራው ፈተናው በዛብኝ፣ እግዚአብሔር ራቀኝ፣ ይቀርበኛል ብዬ ተጠግቼ የሚሉ ሰዎች አሉ። እየሰማችሁኝ ነው። አንዳንዴ የምናጎለው ነገር አለ ወይ ደግሞ ገባ ወጣ ምንድን ነው የምንለው? ለምሳሌ ንሳ የገቡ ሰዎች በመናፍስት ውጊያ ውስጥ ያሉ የሚጸልዩ፣ የሚሰግዱ፣ ቅዱስ ቁርባን የሚቀበሉ ሰዎች እግዚአብሔር ሕይወታቸውን ኑሯቸውን፣ ገንዘባቸውን እንዲባርክላቸው አስራት አያወጡ ሁሉን ነገር ያደርጉና አስራት ይጎላቸዋል። ወይ ደግሞ ከእግዚአብሔር አንድ ነገር ይፈልጋሉ እግዚአብሔርን ስጠኝ ይላሉ፣ ግን ለተቸገረ ደግሞ ሰው አይሰጡ። ይህ ምጽዋት ችግር አለባቸው። ሌሎቹ ደግሞ ወይ የነፍሳቸው ጠበቃ የሚሆናቸው በችግራቸው በፈተናቸው በመከራቸው በተለይም በመንፈሳዊ ውጊያ ሰዓት ደግሞ የሚያግዛቸው አንድ መልአክ እንኳን አይዙ። ለምሳሌ ቅዱስ ገብርኤልን እየወደዱ ቅዱስ ገብርኤልን የማይዘክሩ ብዙ ሰዎች አሉ። ቅዱስ ሚካኤልን እየወደዱ ቅዱስ ሚካኤልን የማይዘክሩ መልኩን የማያደርሱ ብዙ ሰዎች አሉ። ብዙ ሰው ብቻውን ነው የሚለፋው። ብቻውን ነው የሚታገለው። ንስሐ ይገባል፣ ስጋው ደግሞ ይቀበላል፣ ይጸልያል፣ ይሰግዳል፣ ይቀጠቅጣል። ግን ልፋቱ የብቻው ነው። የሚያግዘው መልአክ የለም። የሚረዳው አንድ ቅዱስ አባት የለም። በችግሩ ጊዜ የሚታደገው አንድ ሰማት የለም። ዝም ብሎ ልፋት ይሆናል። ይሁንላችሁ። እየሰማችሁኝ ነው? ንስሐ ገብታችሁ ጸልያችሁ ሰግዳችሁ እየቀጠቀጣችሁ ብቻችሁን የምትታገሉ ሰዎች ካላችሁ በአንድ እጅ እያጨበጨባችሁ ነው። በአንድ እጅ ማጨብጨብ ይቻላል አይቻልም? ብዙ ሰው በመናፍስት ውጊያ ውስጥ በአንድ እጁ ነው የሚያጨበጭበው። ያ ማለት ብቻውን ነው የሚታገለው። የሚታገልለት መልአክ የለም። የሚታገልለት ቅዱስ አባት የለም። የሚታገልለት ጻድቅ ወይ ደግሞ ቅድስት እናት የለች። ዝም ብሎ ብቻ መታገል ትግሉ የክፉ መንፈስ ወይም ደግሞ የመናፍስት ስለሆነ ቅዱስ የሆኑት የእግዚአብሔር መናፍስት የተባሉት ቅዱሳን መላእክት በትግል ውስጥ ያስፈልጉናል። የመናፍስት ውጊያ ያለበት ቅዱሳን መላእክትን እርዶኝ አግዞኝ ብሎ ዝክራቸውን እንዳቅሙ እየዘከረ ድርሳኑንና መልኩን እየጸለየ አግዞኝ ማለት አለበት። ይሄ ብዙ ሰው እኔ ያየሁት ችግር ነው። ወይ ደግሞ ቅዱስ ጊዮርጊስን፣ ቅድስት አርሴማን ወይ መጥምቁ ዮሐንስን ወይ አቡነ አረጋዊን ወይ አቡነ ተክለ ሃይማኖትን ወይ አቡነ ገብረ መንፈስ ቅዱስን የሚወዱትን የሚያውቁትን አንድ ጻድቅ በቋሚነት አግዙኝ ብሎ አይለምኑ የመናፍስት ውጊያ ያለባችሁ ፈተና የከበዳችሁ? ሰዎች ብቻችሁን ታግላችሁ አታሸንፉ ቢያንስ ሶስት ነገር ያስፈልጋችኋል ስንት ነገር አልኳችሁ ሶስት የሚጠብቃችሁ መልአክ ያስፈልጋችኋል ቅዱስ ሚካኤል ቅዱስ ገብርኤልን በመተት እድሳት በጥላ ውጊያ በየትኛውም የክፉ መናፍስት ውጊያ ያላችሁ ሰዎች ቅዱስ ሚካኤልን ወይ ቅዱስ ገብርኤልን ጠብቀኝ በሉ፣ ይጠብቃችኋል። ውጊያውን አልቻልኩም፣ ቅዱስ ሚካኤል ቅዱስ ገብርኤል አግዘኝ በሉ፣ ያግዛችኋል። ያኔ ጭብጨባችሁ የሁለት ይሆናል። ጸሎት መጸለይ ካቃታችሁ፣ መስገድ ከከበዳችሁ፣ ውጊያው ከፍ ካለባችሁ፣ አቡነ ገብረ መንፈስ ቅዱስ አባቴ አግዙኝ አልቻልኩም በሏቸው፣ ያግዟችኋል። ቅዱስ ጊዮርጊስ ታደገኝ እርዳኝ፣ ቅድስት አርሴባ አግዥኝ፣ ቅድስት ክርስቶስ ሰምራ እርዱኝ በሉ ብቻችሁን አትልፉ፣ ብቻችሁን አትታገሉ። ይይዛችሁ ታገሉ። የራሳችሁ ትግል እንዳለ ሁሉ ተጨማሪ ያስፈልጋል። በእውነት ሥጋውያን ነን፣ ዓለማዊ ሰው ነን፣ በዓለም ነው የምንኖረው። መንፈሳዊ ብንሆንም ግን የሰማይ መላእክት ሊረዱን አይገባም? ይገባል፣ ይገባል። እና ብዙ ሰው ሳይ እርዳታ የለውም፣ እራሱን ነው የሚረዳው። የሚያግዝ የለውም፣ ራሱን ነው የሚያግዘው። የሚታገልለት የለም፣ እራሱ ነው የሚታገለው። ስለዚህ የሚያግዟችሁ የሚታገሉላችሁ፣ የሚጠብቋችሁንም ለምኑ። አሁን እሱ ምንድን ያደርገው እንዲህ እየተቸገረ ገንዘቡን እያባከኑበት አስራት ያወጣል፣ ይኸው ሰለቸኝ ይላል። ደግሞ እኮ የሚገርመው መንፈሱን የሚያርቅልን፣ የሚያዳክምልን፣ የሚያሰለችልን አንድ በጎ እንኳን ስራ የለንም። እየሰማችሁ ነው። ዝም ብለን እንመጣለን፣ ቤት ጸልየን ሰግደን እዚህ የሆነ ነገር እንዲደረግልን እንፈልጋል። ጥሩ ነው፣ ይደረጋል። ግን ደግሞ ውጊያ ይበረታባችሁ ሰዎች በጣም እርዳታ ያስፈልጋቸዋል። እንዶ በቀላል ምሳሌ ልንገራችሁ እስኪ። መቼም ምሳሌ አይሆንም እግዚአብሔር ይቅር ይበለኝ፣ እንደ ወዳሴ ከንቱም ሰውም አይብኝ። አሁን ብዙዎቻችሁ ከዚህ አገልግሎት በተጨማሪ እኔንና አብሮኝ የሚያገለግሉትን የምታውቁት በዝክር ህይወት ነው አይደለ እ የኛን ዝክር ያልበላ ሰው አለ እ ስላሴን እንዘክራለን አሁን ጥር ሰባት አለን። ይዘከራሉ መድኃኔ ዓለምን እንዘክራለን እመቤታችንን እንዘክራለን። ከቅዱሳን መላእክት ቅዱስ ሚካኤል ኅዳር ሰኔ ይዘከራል። ቅዱስ ገብርኤል ታኅሳስ ሐምሌ ይዘከራል። ቅዱስ ሩፋኤል ጳግሜ ታኅሳስ ይዘከራል። ቅዱስ ፋኑኤል ታኅሳስ 3 ይዘከራል። እንዲህ እያደረገን እነዚህን ቅዱስ ኡራኤል ጥር 22 ዕለት በሪያርደን እንዘክራለን። እነዚህን መላእክት እኮ የምንዘክረው ውጊያው እናንተ የምታዩት እኛ ማናየው? የመናፍስት የክፉ መናፍስት ውጊያ ስለሆነ ቅዱሳን መናፍስት የሆናችሁ ደግሞ እናንተ አግዙን፣ ጠብቁን ብለን ነው። ብዙ ቅዱሳንን እንዘክራለን ናቡነ ገብረ መንፈስ ቅዱስ ናቡነ ስትንፋሰ ክርስቶስ ታውቃላችሁ። አብዛኛው የሚታወቁትን ቅዱሳን እንዘክራለን። የምንዘክረው በዚህ አገልግሎት በመናፍስት ውጊያ በግሌ ኔም አግዙኝ እያልኩ ነው። ቅድስት አርሴማን ታውቃላችሁ። መስከረም 29 ሸጎሌ ቅድስት አርሴማ ሰፊ ዝክር እንዘክራለን። ይሄንን አለም ክፉ መናፍስትን አላውያን ነገስታትን ድል ያደረገች ቅድስት ሰማት ናትና፣ እኛም ደሞ በክፉ መናፍስት ውጊያ ድል እንዳንነሳ አግዥን እያልን ነው። ምን ዘክረው በረከትን ፍለጋ ነው ምንዘክረው። እኔ እንኳን እንዳቅሜ ሁሉም እንዲረዱኝ ሁሉም እንዲያግዙኝ እጣጣራለሁ። እንደኔ እናንተ እንድታረጉ አይደለም እንዳቅማችሁ። ቅዱስ ገብርኤልን በአመት አንድ ጊዜ ወይ ደሞ በየወሩ በእውነታውን እዚህ ውስጥ ለቅዱስ ገብርኤል በወር አንድ ዳቦ የምታጡ ሰዎች አላችሁ። ለቅዱስ ሚካኤል መቶ ብር የምታጡ ሰዎች አላችሁ። የላችሁም ደግሞ እኮ ክፋቱ አያስደርጋችሁም። ደግነቱ ደግሞ ማድረጉ ቀላል ነው። እስኪ ለምሳሌ የቅዱስ ሚካኤል የነፍስ ወዳጅ ሆናችሁ ቅዱስ ሚካኤልን እኔ እወደዋለሁ የምትሉ እሺ፣ ይሄ ሁሉ ሰው ቅዱስ ሚካኤልን ይወዳል። እስኪ ደግሞ ቅዱስ ሚካኤልን በቋሚነት በየወሩ አንድ ዳቦ የምትዘክሩ ሰዎች የለም። አንድ እጅ አየው፣ ሁለት እጅ ሶስት እጅ አየው። ብዙ ሰው ቅዱስ ሚካኤልን ወዳለሁ አለ። እዛ ጋር አንድ እጅ አራት፣ ከዚህ ሁሉ ሰው አራት እጅ አየው። አያችኋለን። እነዛ እጅ ያወጡት ቅዱስ ሚካኤልን የዘከሩት የቅዱስ ሚካኤልን እርዳታ የሚፈልጉ ናቸው። በእውነትም ቅዱስ ሚካኤል ያግዛቸዋል። ቅዱስ ሚካኤል ይረዳቸዋል። እነሱ ከማያዩት ቅዱስ ሚካኤል ከሚያዩ ይጠብቃቸዋል። ይሄ እኮ ነው ጥቅሙ። የቅዱስ ሚካኤልን ዝክር የሚዘክር ሰው የቅዱስ ሚካኤልን መልአካዊ እርዳታ ያገኛል። እስኪ ደግሞ የቅዱስ ገብርኤል ወዳጆች። አቤት እናንተ! በቃ እንደ ፓርላማ ናቸው አይደል? ፓርላማ ይጽደቅ ሲባል ያወጣሉ፣ ተቃውሞም ሲባል ያወጣሉ። ሁለቱንም የሚያወጡ ከገብርኤልም ከሚካኤልም ሳትሆኑ ቅዱስ ሚካኤልን ቅዱስ ገብርኤል እወዳለሁ ትላላችሁ። እኔ ያልኩት አሁን የነፍስ ወዳጅ ነው ያልኩት። እስኪ የቅዱስ ገብርኤል ነፍስ ወዳጅ አቤት አበዛዙ። ቅዱስ ገብርኤልን እሺ፣ ቅዱስ ገብርኤልን ምትዘክሩ 3 4 5 6 7 8 9 10 11 15 ሰው አይሆንም። አያችሁ አይደል? ጉድለታችሁን ይሄንን ሙሉት። ለቅዱስ ገብርኤል ሁለት መቶ ብር ታጣላችሁ፣ መቶ ብር ታጣላችሁ። ዛሬ ለታክሲ ስንት ታወጣላችሁ? የሆነ ሰው ልጋብዝ ብትሉ ሆቴል ስንት ብር ታወጣላችሁ? ምሳል ብላ ሲባል ስንት ብር ይወጣል እንዴ? ሽሮ ስንት ብር ነው እ የተናቀችው የድሀ የተባለችው ዛሬ ሀብታም ሆና አሰራሩ ሁሉ ተቀይሮ ሽሮ ይለዋታል። ፈሰስ ሽሮ ተጋቢ ነው ቦዘና ሽሮ ነው ቦዘኔ ሽሮ ነው የሚባል ምንድን እንዲ ተብላ። አዎ ከመቶ ብር እስከ አምስት መቶ ብር እስከ 1000 ብር ላለች ተብሏል። ታዲያ ለቅዱስ ገብርኤል ለቅዱስ ሚካኤል ለሌሎቹ ቅዱሳን አንድ ነገር ማጣት የለባችሁም። እሺ ብቻችሁን አትልፉ፣ ይዛችሁ ልፉ። ብቻችሁን አትዋጉ፣ ይዛችሁ ተዋጉ። ብቻችሁን አትሩጡ፣ ይዛችሁ ሩጡ። ስትደክሙ የሚያበረታ ስትወድቁም የሚያነሳ እግዚአብሔር እነሱ ከሚያዩት እናንተ ከማያዩት ነገር የሚጠብቃችሁን ያዙ። እሺ ሌላ ምን አረጋችሁት? እኛ የምናደርገው ገንዘብ እናስጠፋዋለን፣ ሃይማኖት እንዲክር ነው። ሁሉም ነገር የምንጠው ሃይማኖቱ ደግሞ ምንም ነገር ፍንክቻ አይልም። ቤተ ክርስቲያን ይሄዳል፣ ስጋውና ደሙን ተቀብሎ ሲመጣ እንቆይና ስጋው ደግሞ ይቀበላል፣ ይቀበላል ጀግና ከዛ እልመለሊትን መተዋለን። ስጋው ደግሞ ተቀብሎ አሁን ለማሸነፍ ጅባት ብሎ ሃይማኖቱን ትቶ እንድሄድ፣ ይህንን የምታደርገው ማነህ? ዛር ዛር በነገራችን ላይ የብዙ መንፈሳዊ ሰዎች አንዱ ችግር ምንድነው? ነገ ቅዱስ ቁርባን እቀበላለሁ ሲሉ ሴቶች ዛሬ ወንዶች ዛሬ ማታ በሕልመ ሌሊት ይፈተናሉ። ሴቶች ደግሞ የወር አበባ ያለ ጊዜ ከች ይላል። ከተቀበሉ ደግሞ ጸጋ መለኮት ተቀብለው በተቀበሉት ስጋው ደሙ እንዲጨነቁ እንዲሳቀቁ፣ ኃጢአተኛ ነኝ በደለኛ ነኝ እግዚአብሔር አልተቀበለልኝም ብሎ እንዲያስቡ በሕልመ ሌሊት ይመታቸዋል። እንዲህ ሲሆን እንዳትሰሙ፣ እሺ። ስጋው ደግሞ ተቀብላችሁ ሕልመ ሌሊት ቢመታችሁ ጥፋቱ የእናንተ አይደለም። ጥፋቱ የመናፍስት ስለሆነ ቀጥቅጡት፣ ለእግዚአብሔር አሳልፋችሁ ስጡ። አይ ተቀብዬ እንዲህ አድርጎኛል ብላችሁ ተስፋ አትቁረጡ። አሁን ብዙ ሰው ይቀበላል፣ ማታ በሕልመ ሌሊት ይመታል፣ አይ በቃ ይቅርብኝ ብሎ ፈርቶ ይሸሻል። ሲጀመር ያንን እንድትተውን የሚያደርጋችሁ ይሄው እንደሰማችሁት ነው። ከዛስ ተመልሶ ይቀበላል፣ ይቀበላል ታይተው አይተውም እሱ ስጋው ደግሞ ለማስተው ነው። እንዲህ የምታደርጉት አዎ፣ ለማስተው ሃይማኖት እንዲወጣ ሃይማኖት ክዶ ሃይማኖቱን እንዲሰው ማህተብ እንዲበጥስ ነው እኛ የምናደረገው። ማህተቡን ደግሞ እሱ እመቤት ያለችኝ ይላል። ምንም ነገር ብናረገው፣ ምንም ብናሰቃየው፣ ምንም ምንም ምንም ፍንክች ያልላለ፣ ምንም በቃ ምንም ቢያጣም ክርስቶስ ታምራ፣ እናቴ ማርያም ድረሽልኝ ይላል። እነሱ ይደርሱለታል። ተቸገርኩ ሲል ክርስቶስ አምራት ይሄ ታምታ ችግሩን እንደምትሞላለት አናውቅም። ታሳድደናለች፣ ታስጨንቀናለች። ጭንቅ ነው የምንለው እሷስም ሲጠራን ጭንቅ እንላለን። እንዲህ ነው ይከብደናል ነው የሚለው። እንስቃያለን አሁንም ትስቃዬን ግራ ግባን ግራ ግባን ሃይማኖት ቅዱስ ሚካኤል እና ተክርስቶስ አምራ ልናጣላ ብንፈልግ ብንፈልግ ብንፈልግ በምንድን ነው ለማጣላት? የሞከራቸው በቃ አስራት የሚያወጣውን ቢበላ ደስ ይለናል። ከእዛ ወዲያ ይጣላ አላ ምንም ነገር ፍንክቻልል አለ። ሰማችሁ አይደል አስራት የምትበሉ ሰዎች የላቸው ሁለት አይነት አስራት በሊታ ሰዎች አሉ። የመጀመሪያው አስራቱን የማያወጡ ሰዎች ያው አስራት የሚበሉ ሰዎች ናቸው። እነዚህ ቅርጥፍ አርገው ነው የሚበሉት። ሌሎቹ ደግሞ ምስኪን አስራት በዎች አሉ። ምን አልኳችሁ? ሲቸግራቸው አስራት የሚበሉ ጎበዝ ናቸው። አስራት ያወጣሉ፣ አስራት ያስቀምጣሉ፣ አስራት ያጠራቅማሉ። እሰጣለሁ ብሎ ቃል ይገባሉ የሆነ ቀን ሲቸግራቸው አንተ ማታውቀ የለም፣ እተካለው እሞላለሁ ብሎ ለሆነ ነገር ለጎደለው፣ ያንን አስራት ከአናቱ ይበላሉ። በስንተኛው ቀን ደግሞ ከመሀል ይበላሉ፣ ከታች ይበላሉ፣ አስራቱን ይጨርሳሉ። ከዛ ደግሞ ወይ ተጨናንቆ አስራት ያወጣሉ፣ አሊያም ደግሞ አስራት እያወጡ እየበሉ ይኖራሉ። እግዚአብሔር አስራት ከመብላት ይሰውረን። ብትሰጡ ማን ይሰጣችኋል? እግዚአብሔር ይሰጣችኋል። አስራት ስትሰጡ የሚጎልባችሁ እንዳይመስላችሁ፣ ይሞላላችኋል። አስራት ትልቅ በረከት አለው። ነግሪያችኋለሁ፣ ከዚህ በፊት ይህ ሰላቢ መተት የሚያስቸግራችሁ ሰዎች አንዱ መፍትሄ አስራት ማውጣት ነው። ምክንያቱም የእግዚአብሔር ገንዘብ ከላዩ ላይ ወጥቶ ከገባ እነዛ ሰዎች አይወስዱም፣ አይሰልቡም። አስራት ትልቅ በረከት ነው። እሺ ተዘጋጁላችሁ። በስላሴ ስም ተዘጋጁ። በል ስም በስላሴ ስም በኃያሉ በመድሃን ያለም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሶራኤል ስም በቅዱስ ክርስቶስ ሰምራ ስም። በነገራችን ላይ ብዙዎቻችሁ ቅዱስ ክርስቶስ ሰምራን ታውቃላችሁ፣ ግን አትጠቀሙባትም። በቤተ ክርስቲያናችን ከሚታወቁ ቅዱሳን አንስት ይልቁንም ኢትዮጵያዊ ከሆኑ ቅዱሳን እናቶቻችን አንዷ ናት። ለየት የሚያደርጋት ደግሞ ከ300 ዓመት በላይ በዚህ ምድር ላይ ኖራለች። 13 ወልዳ 12ቱን ትታ አንዱን ተሸክማ ደብረ ሊባኖስ ገብታ 7 ዓመት ጸልያ የወለደችውን ልጅ ቅዱስ ሚካኤል ነጥቆ ወደ ሰማይ ወስዶት ሄሮድስ ባስፈጃቸው እንዲሁም በሚሞቱት ህጻናት ላይ ዳግማዊ ቂርቆስ ተብሎ ልጇ ተሾሞላት እዛ ቀርቷል። እሷም ከዛ ተነስታ ጣና ገብታ በሆዷ ውስጥ አሳ እስኪመላለስ አጥንቷ እስኪ ከሰከስ፣ ስጋዋ እስኪበጣጠስ፣ እስኪ ባህሩ ላይ ደሟ እስኪ ፈስ፣ ጦርም ሰክታ ለ22 አመት ኢትዮጵያን ማርልኝ ህዝቡን ይቅርበልኝ ብላ የጸለች ታላቅ እናት ነች። ጌታችንም በትረ ማርያም ብዬ ሰይሜሻለሁ ብሎ ስም አውጥቶላታል። በየቀኑ እልፍ አእላፋት ነፍሳትን ከሲኦል እንድታወጣ ቃል ኪዳን ሰጥቷታል። በእውነት እንደ ቅዱስ ፋኑኤል ሰዳዲ አጋንንት ናት። በጣም ታምረኛ እናት ናት። ተጠቀሙባት። ከአቡነ ተክለ ሃይማኖት ጋር ነው የምትውለው። ወር በገባ በ24 መልኳን ጸልዩ። ካልሆነ ደግሞ ስሟን ጠርታችሁ አምላከ ቅድስት ክርስቶስ ሰምራ ይቅር በለይ ማሬም በሉ። በተለይ ሴቶች እናቶች ሴት የማይጸድቅ ሴት ቅድስና ደረጃ የማይደርስ ሴቶች የማይጋደሉ የወለዱ ሴቶች መጋደል የማይችሉ መስሎ የሚታሰባችሁ ካለ ቅዱስ ክርስቶስ ሰምራ ለእናንተ ምሳሌ ናት። አግብታለች፣ ወልዳለች፣ ግን ከቅድስና ማድረግ ደርሳለች። በትዳር ውስጥም የቅድስና ስራ ይሰራል። በትዳር ውስጥም መጋደል ይችላል። እየወለዱ እግዚአብሔርንም ማገልገል ይቻላል። በመጨረሻም እንደ ቅዱስ ክርስቶስ ሰምራ መንኩሶ ደግሞ ማገልገልም ይቻላል። በጥራ በቅዱስ ክርስቶስ ሰምራ ስም።

አንድ ቀጥል፣ ሁለት ቀጥል፣ ሶስት ቀጥል፣ አራት ቀጥል፣ አምስት ቀጥል፣ ስድስት በላይ መጨረሻ ገንዘብ እናያለን። ቅዱስ ሚካኤል ሲኦል ያውርድ። እግዚአብሔርን አመስግንለት። ጠብቅ። እግዚአብሔር ይባርክህ። እንዴት ነው? እግዚአብሔር ይመስገን። ያው ምን ይደረጋል። ክርስትና ሃይማኖት ማለት ያልተጋደሉና ያልተፈተነ ሃይማኖት ምን አለን? ሃይማኖት ማለት ሁሉን ነገር አልፎ አልፎ መጨረሻ ጋር የደረሰ ነው። ሃይማኖት ማለት ለጠላቶች አልሞት አልክ እኮ እየኖር ካበሳጫቸው አዎ በጣም ይከብዳል፣ በጣም ይከብዳል። ጉሮሮ ላይ መጥቶ ነው የሚዘኝ። ከዚህ ይሮጣል፣ ጠሎት ያገሳኛል፣ በቃ ጠሎት አላስደርግ በቃ። ተክላስ ጎን ይሰማል፣ መጨረሻ ይላል፣ በጣም ይጨዋል። መጨረሻ ጊዜ እናቴ ክርስቶስ ሳምራ ድረሽልኝ ስል በቃ ሁሉ ነገር ሴት ይቆምልኛል። መጨረሻ ስዕሏን እዚህ ማጅራቴ ላይ አደርጋለሁ፣ እዚህ ጋር አረጋለሁ። ከዛ ወዲ ትቶኝ ይሄዳል፣ ከዛ እዚህ ይገባል፣ ከዛ እዚህ ይሄዳል። መጨረሻ ጊዜ ትቶኝ ይሄዳል። አሁን የዚህን ችግር የማያቅሰው አንተ ዲፕሬሽን ነው፣ ጭንቀት ነው፣ ዝም ብለህ በሊና እያሰብክ ነው እንዲህ ያደርግ ይላል። የማያቅሰው አይደል። በጥላዋጊ አልሞት አላቸው። ጥላዋጊ የሚልኩት እናንተ እንድት ሞቱ የሚፈልጉት ሰዎች የሚያበሳጫቸው አንጀታቸው ቅቤ የሚጠጣው አንጀታቸው የሚረሰርሰው ደስ የሚላቸው ስት ሞቱ አይደለም። ምን አልኳችሁ? ስት ሞቱ አይደለም፣ ስት ኖሩ ነው ግደል ተብሎ የተላከው ጥላውጊ ገብቶ መግደል ሲያቅተው ወይሷን ወይሱን እግዚአብሔር ሲጠብቃቸው ሞት ሲደገስላቸው ሕይወት እየሰጣቸው እየዋሉ እያደሩ ሲኖሩ እነዛ ሰዎች ር ነው የሚሉት። ጥላውጊ መተት የሚልኩ ሰዎች የሚበሳጩት እናንተ ስትኖሩ ነው፣ ስትሞቱ አይደለም። ግደል ስለተባለ ብትሞቱ ችግር የለም፣ ስራውን ነው የሰራው። ግደል የተባለው መግደል አቅቶት እናንተ እየዋላችሁ እያደራችሁ እየኖራችሁ ሕይወታችሁ ስትቀጥሉ እነዛ ሰዎች ይበሳጫሉ። ሚጸሊ ሚሰግድ እንደሱ የሚንበረከክ ሰው ጠላቱን ያንበረክካል። እግዚአብሔር ከጠላው ጊዜ ይሰውረን መብራን ቅድስት ክርስቶስ ሰምራ የመጨረሻ